ሰላም ጤና ስትልኝ፣ ወድ ጓደኞች እንዴት ናችሁ? እኔ ደና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የማሳያችሁ እንዴት አድርገን የተቆለፉ ፎቶዎችን ወደ ዋትሳፕ እንልካለን ነው። በጣም ተወዱታላችሁ፣ ቀላል ነው። አብረን ጀምር ቪዲዮውን ከመጀመራችን በፊት ለመጀመሪያ ጊዜያችሁ እዚህ ዩቲብ ቻናል ጋር የመጣችሁ ካላችሁ እንኳን እንደናመጣችሁ ሰብስክራይብ አድርጉ። እንዲሁም የደውል ምልክቱን ንኩ። ቪዲዮ በሚለቀቅበት ጊዜ ከዚህ ቻናል ቀድሞ ለእናንተ ይደርሳችኋል ማለት ነው። እናመሰግናለን። ከቪዲዮ ጋር መልካም ጊዜ። አፕሊኬሽኑ ለማውረድ የተለያዩ አማራጮች አሉ። ከነዚህ ውስጥ ቴሌግራም ቻናሌ ላይ ብትቀላቀሉ ቀጥታ ማውረድ ትችላላችሁ። ግን ከፕሌይ ስቶር ላሳያችሁ። ፕላይ ስቶር ጋር ትሄዱና ሰርች ባሩ ጋር ኢሜጅ ቱ ፒዲፍ የሚል ሰርች ታደረጋላችሁ ከዛ በኋላ ልክ እንደ ስታደረጉት የሶስተኛውን ትነኮትና ወይም ሊንኮ ከዲስክሪፕሽን አለላችሁ። ኢንስቶል የሚለውን ታደረጉታላችሁ። እንደ ጨረሰ ኦፕን ትሉታላችሁ። ምንም ፕሮሰስ የለውም። የመደመር ምልክቷን ትነካላችው። ከዛ በኋላ አሎ ትሉታላችሁ። አሁን የምትፈልጉት ፋይል ሄዳችሁ ትመርጣላችሁ። ከዛ በኋላ ለምሳሌ እኔ ይህን መኪና መረጥኩኝ። ከዛ ደን የምትለውን ከላይ ያላችውን እነካታለሁ ከዛ በኋላ እንደዚህ ሲመጣለን እዚህ ጋ ከኤክስ ቀጥላ የመሀልኛዋለች በቀይ የፒዲኤፍ ምልክቷ እሷን ትነኩ እና እዚህ ጋ ስሙን ታደርጉታላችሁ ርሱን ለምሳሌ እኔ ሞከረ አልኩት ከዛ በኋላ ከታች ፓስወርድ ፕሮቴክሽን የምትለውን ኦን ታደርጉ ና ፓስወርዱን ትጽፋላችሁ እኔ አሁን ለምሳሌ ሞከረ አልኩት ፓስወርዱን ከዛ ልክ እንደ ጨረስን እታች ጋር ኦኬ የምትላለች ኦኬ። አሁን ልክ እንደዚህ ይጨርሳል። የሸር ምልክት አለች። እሷን ነክታችሁ በፈልጋችሁ ሸር ማድረግ ትችላላችሁ። ግን ከዋትሳፕ እንዴት እንደሆነ ላሳያችሁ። ዋትሳፕን ትመርጣላችሁ። ከዛ በኋላ የምትፈልጉት ሰው ላይ መርጣችሁ ሴንድ ትሉና እዚች ጋር የአረንጓዴ ምልክቷን ነክታችሁ ሴንድ ይላል። ከዛ በኋላ እንደዚህ አድርጎ ሰዶ ሲጨርስልን ወይም ልእኮ አሁን ዛጋ ገባና እዛኛው ዋትሳፕ ይገባና ልክ እንደዚህ ነካዋለሁ። ግን ያው ለጓደኛችሁ ሰጣችሁት ሌላ ሰው እንዳያነበው ስለሆነ ማለት ልክ እንደዚህ ሲነካው ሙከራ የሚለውን ፓስወርዱን ከነገራችሁት ልክ እንደዚህ ፓስወርድ ይነግረዋል። ለምሳሌ ሌላ ኤች ኤች ብል ብሞክረው አይከፍትም ማለት ነው። ከዛም ሙከራ የሚለውን የቅድሙን ነግሬዋለሁ ሲያስገባ ይህ ከፍታል ማለት ነው። ልክ ይሄው ይሄ እንትኑ ከፍቷል እንደምታዩት። ይሄ ሌሎችንም ፎቶዎች ልክ እንደዚህ እያስገባችሁ መጠቀም ትችላላችሁ ማለት ነው። ምናልባት ይሄ ምን ጥቅም አለው ልትሉት ትችላላችሁ። ይሄ ግን የሚጠቅማችሁ ያላችሁን ፕራይቬሲ ወይም ሌሎች ሚስጥራዊ ነገሮች ለጓደኛችሁ ብቻ በመንገር ለዋትሳፕ ሌላ ሰው እንዳያየው አድርጋችሁ እንድትልኩ የሚጠቅም ስለሆነ እኔ በጣም ተመችተውኛል። እናንተም እንደሚመቻችሁ ተስፋ አደርጋለሁ። ውድ ጓደኞቼ፣ ከዚህ ነገር ትንሽም ቢሆን እንደተማራችሁ ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ያደርጋችሁ። ግራ ያጋባችሁ ነገር ካለ ምናልባት ከታች ኮሜንት ጻፉልኝ። የሁላችሁንም አንድ ባንድ ለመመለስ እጥራለሁ። መንካም ጊዜ። ከክፉ ነገር ይጠብቃችሁ። ዮናስ ነበርኩ።